መጽሐፍ ቅዱስ አብረን እናነባለን። ሁለተኛ ሳሙኤል መጽሐፍ ምዕራፍ አምስት ከቁጥር 17 እስከ 20 ያለው እናነባለን። በጌታ ስም አነባለሁ። እንደዚህ ነው የሚለው ፊልስጤማውያንም ዳዊትን በእስራኤል ላይ ንጉስ ሆኖ እንደተቀባ ሰሙ፣ ነው ፊልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ወደ ምሽግ ወረደ። ፊልስጤማውያንም መጥተው በራፋይም ሸለቆ ተበት ነው ሰፈሩ ዳዊት ወደ ፊልስጤማውያን ልውጣን በእጅ አሳልፌ ተሰጣቸዋለን ብሎ እግዚአብሔርን ጠየቀ እግዚአብሔርም ዳዊትን ፊልስጤማውያንን በእርግጥ በእጅ አሳልፌ እሰጣቸዋለውና ውጣ አለው ዳዊትም ወደ ባልፔራሲም መጣ በዚያ መታቸው ዋ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸዋለ ነው ዋ እንዲያፈርስ እግዚአብሔር ጠላቶቼን ምን አረገ የተገደበ ባህር እንደሚያፈርስ እግዚአብሔር ጠላቶችን ምን አረጋቸው እስኪ ያፈረሳቸው ይላል ሰው ዳዊት እንግዲህ ለአመታት ንጉሱ ሳኦል ሊገለው ይፈልገው ነበረ እና እና ብዙ አመታት አሳደደው ሊገለው። ታውቃላችሁ የእግዚአብሔር ፕሮግራም የሚነግስ ሰው ስለሆነ እግዚአብሔር ቅባት በሱ ላይ ስለወደቀበት ሊገለው አሳደደው ፈለገው። ከዛ ሁሉ ማሳደድ በኋላ ዳዊት ነገሰ። ዳዊት እንደነገሰ ተሰማ። ማንም ነው የሰማው? ፍልስጤማውያን ሰሙ። ዳዊት ደመኛ ጠላታቸው ነው። ከስር ጀምሮ ገና ሳይገለጥ ንጉሥ ሳይሆን በፊት ብዙ ጊዜ ያዋርዷቸዋል። ስለዚህ አሁን የነገሰ ጊዜ፣ ልክ ስልጣኑ የተቆጣጠረ ጊዜ ሳይረጋጋ ፍልስጤማውያን ሊመቱ መጡ። ተዘጋጅቶ ስትራቴጂ አውጥቶ፣ አሁን በዚህ ስልጣን ላይ ትንሽ ከቆየ እንደገና ያጠፋናል። ከድሮም ጀምሮ ጠላታችን ነው፣ ተዋጊያችን ነው። ስለዚህ በጊዜ በዚህ በዚህ በዚህ ሳምንት ውስጥ እንመታለናሉ እና ስፍራ ያዙ፣ መቀመጫ ያዙ ካሉበት ሆ ብሎ ፍልስጤማውያን መጡ። ወደ ማን? ዳዊት ወዳለበት ወደ ኢየሩሳሌም። ዳዊት ደግሞ እንደነገሰ አንድ ነገር ያደረገው የዳዊት ከተማ የሚባል አዲስ ከተማ አቋቋመ። ልክ ወደ ንግስና መጣና ኢየሩሳሌም ላይ የዳዊት ከተማ የሚባል ምርጥ ከተማ ቢውልድ አደረገ። ይሄንን ፍልስጤማውያን ሰሙ። እስራኤል ኢየሩሳሌም እየተቀየረች እንደሆነ ሰሙ። ዳዊትም በንግስናው መንቀሳቀስ እንደጀመረ ሰሙ። ዳዊት ኃይለኛ የሆነ መምጣቱን ሰሙ። ከዳዊት ጋር እግዚአብሔር እንደሆነ ሰሙ። ስለዚህ ፍልስጤማውያን ዳዊትን ሊወጉ መጡ። ዳዊት በዚያን ሰዓት የወሰደው እርምጃ አለ። ፍልስጤማውያን መጥቶ እንደከበቡ ባወቀ ጊዜ የራፋኤልን ሸለቆ ምሽግ እንደያዙ በጀመሩ በሰማ ጊዜ ዳዊት በመቀመጫው በስልጣኑ አልተመካም። ባለው ጠንካራ ሰራዊት አልተመካው ባለፉት ባለው በጦር ልምዱ አልተመካም። ዳዊት አንድ ነገር ነው ያረገው። አምላክ ወደ አምላክ ወደ እግዚአብሔር ጸሎት ጀመረ። እግዚአብሔር ሆይ አለ ፍልስጤማውያንን አሳልፈ ትሰጣለህ ልውጣ ልዋጋቸው ብሎ እግዚአብሔርን ጠየቀ። በኃይሉ አልተመካም። በእውቀቱ አልተመካም። በችሎታ አልተመካም። በስልጣኑ አልተመካም። በካቢኔዎቹ አልተመካም። ከእሱ ጋር ከሚኖሩ አደገኛ የጦር መሳሪያ በጦር መሳሪያ ባለስልጣን ልክ ወደ ስልጣን ሲመጣ ከኃይል ጋር ነው፣ ኃይሉ መሳሪያ ነው። ስለዚህ በመሳሪያ አልተመካም፣ እግዚአብሔር ጋር ተንበረከከ፣ እግዚአብሔርን ጠየቀ። እግዚአብሔር ሆይ ፍልስጤማውያንን ወጥቼ ልዋጋቸውን ሲል እግዚአብሔርን ጠየቀ። አሳልፈ ተሰጠኛለ ብለው እግዚአብሔርን ጠየቀ፣ ተንበረከከ። አንተ ሁሉን ትችላላለን፣ አንተ በሰልፍ ኃያል፣ ለአንተ ሚሳን ይሄድልህ፣ እኔ አርንድ እርምጃ ሲሄድ አንተ መቶ እርምጃ ትመታላለን ብዙ ኪሎ ሜትር አንተ በድብቅ ጦር አስነስተ መምታት ትችላለህ እና አሳልፈ ትሰጣለህ ብሎ እግዚአብሔርን ጠየቀው። ለውጊያ ውጣ፣ ለመውረስ ውጣ፣ ለማሸነፍ ውጣ፣ ጠላትን እንዳንድ ሰው ለመምታት ውጣ። ትልቅ ግድብ እንደሚመታ ሰው እንደ አንድ ሰው ጠላትን ለመምታት ውጣ። ግድቡን ትመታለህ፣ ገደቡን ትመታለህ፣ ኬላውን ትመታለህ፣ አዋጁን ታፈርሳለህ፣ እቅዱን ታፈርሳለህ እግዚአብሔር አለ። እግዚአብሔር እንደዛ ለው ትወጣለ፣ ትመታለ። ዛሬ የምንወጣበትና የምንመታበት ቀን ነው። የንግስናውን ጠላቶች መታቸው። የዙፋኑን ጠላቶች መታቸው። የኢየሩሳሌምን ጠላቶች መታቸው። የእስራኤልን ጠላቶች መታቸው። ሄይ፣ ዛሬ የተከበባችሁ መልእክት አለኝ። የሆነ ሰው ከዚህ መጥቶ ይወጣል።